ዋጋ በቆዳ ቀለም በሚገመትበት ዓለም አስብ። እንደ አውቶቡስ እንደ መንዳት ድምፅ መስጠት፣ ወይ ትምህርት ቤት መሄድ ቀላል መብቶች በማንነት የተነፈጉበት ነው። ይህ የማርቲን ሉተር ኪንግ የተወለደባት አሜሪካ ነበረች። ዛሬ የፍትህ ድምፅ የሰላም ምልክትና የእኩልነት ኢላማ የሆነው ሰው የሰው ህይወት ዘልቀን እንገባለን። ይህ የማርቲን ሉተር ኪንግ ጁኒየር ሙሉ ታሪክ ነው። ማርቲን ሉተር ኪንግ ጃንዋሪ አስራ አምስት አስራ ዘጠኝ ሀያ ዘጠኝ በአትላንታ ጆርጂያ ተወለደ። አባቱ የባፕቲስት ሰባኪ፣ እናቱ ደግሞ የትምህርት መምህር ነበሩ። ማርቲን በልጅነቱ የመለየት አስከፊ እውነት አይቷል። ጥቁር እና ነጭ ልጆች አንድ አይነት ትምህርት ቤት መከታተል፣ በአንድ ምግብ ቤቶች ውስጥ መብላት ወይም ከተመሳሳይ የውሃ ምንጭ እንኳን መጠጣት አይችሉም። ነገር ግን ወጣቱ ማርቲን ብሩህ ነበር። በጣም ብሩህ ከመሆኑ የተነሳ ነጥቡን በመዝለል ወደ ሞር ሃውስ ኮሌጅ የገባው ገና በ15 አመቱ ነበር። ከሞንትጎመሪ እስከ በርኒንግሃም፣ ከሴልመንስ እስከ ዋሽንግተን ማርቲን ሉተር ኪንግ ጁኒየር ኢፍትሐዊነትን በመቃወር ስፍር ቁጥር የሌላቸው ዘመቻዎችን መርቷል። በቦስተን ዩኒቨርሲቲ እየተማረ ሳለ የኒው ኢንግላንድ ኮንቨርስ ሙዚቃ ተማሪ የሆነች ሜሪ ፓውል የምትባል የአትላንታ ጓደኛ

ኪንግ ሰኔ 18 አስራ ዘጠኝ ሀምሳ ሶስት በሀይበርገን አላባማ የወላጆቿ ቤት ሳር ላይ ስኮትን አገባ። አራት ልጆች ነበሯቸው፤ ዮላንድ ኪንግ 1995 እስከ ሁለት ሺህ ሰባት፣ ማርቲን ሉተር ኪንግ 1957 ዓ.ም፣ ዴንግስተን ስኮት ኪንግ 1961 እስከ ሁለት ሺህ አራት እና በርንስ ኪንግ 1963። ኪንግ የቤት እመቤት እንድትሆን በመጠበቅ በሲቪል መብቶች እንቅስቃሴ ውስጥ የካርቴን ሚና ገድቧል። ኪንግ ቦ ፕላንድ ፔንስላቪያ በክሮዝ ቲዎሎጂካል ሴሚናር ተመዝግቦ በፔንስላቪያ ዩኒቨርሲቲ በርካታ ኮርሶች ወሰደ። በክሮዘን ኪንግ የተማረው አካል ፕሬዝዳንት ሆነው ተመረጡ። በፔን ኪንግ ከፔን የመጀመሪያው አፍሪካዊ አሜሪካዊ ፕሮፌሰር ዊሊያም ፎንቴ ና የፍልስፍና ፕሮፌሰር ከሆኑ ኤልዛቤት ኤፍል ፍላወር ጋር ቁርሶችን ወሰደ። የንጉስ አባት ትምህርቱን ለመቀጠል ያደረገው ውሳኔ ደገፈው ዝግጅት አድርጓል። እንደ ኤሮፓውያን አ.ቁ 1951 ኪንግ በቦስተን ዩኒቨርሲቲ በስልታዊ ስነ ምልክት የዶክትሬት ጥናቶችን ጀመረ እና በቦስተን ታሪካዊ አስራ ሁለተኛ ባፕቲስት የቤተክርስቲያን ከዊልያም ሃንተር ሸስተር ጋር ረዳታ አገልጋይ ሆኖ ሰርቷል። ሄስተን የንጉስ አባት የድሮ ጓደኛ ነበረ። በ1954 በ25 ዓመቱ ንጉስ ሞንቲጉሜሪ አላባማ ዲስትሪክት አቬኑ ባፕቲስት ቤተ ክርስቲያን ፓስተር ተብሎ ተጠራ። ኪንግ ሰኔ 5 ቀን 1955 የዶክትሬት ዲግሪያቸውን ተቀብለዋል። የሲቪል መብቶች መሪ ከመሆኔ በፊት የወንጌል ሰባኪ ነበሩ። ይህ መጀመሪያ የጠሪ ነበርም እና አሁን ቁርጠኝነቴ ነው። ታውቃላችሁ በእውነቱ የሲቪል መብቶች የማድረገው ሁሉ የማድረገው አገልግሎት ያካል አድርጌ ስለምቆጥረው ነው። በክርስቲያናዊ አገልግሎት የላቀ ደረጃ ላይ ለመድረስ ካልሆነ በቀር በህይወቴ ውስጥ ሌላ ምኞት የለኝም። ለማንኛውም የፖለቲካ ሽመት ለማወዳደር እቅድ የለኝም። ሰባኪ ከመሆን በቀር ምንም ለማድረግ አላሰብኩም። እንደ ኤሮፓውያን አቆጣጠር በ አስራ ዘጠኝ ሀምሳ አራት ኪንግ ሰው ምንድን ነው የሚለውን ስብከታችን የያዘች ዘ ሜዠር ኦፍ ማን የተሰኘ አጭር መጽሐፍ አሳተመ። እና የሙሉ ህይወት ልኬቶች ስብከቱ የሰው ልጅ የእግዚአብሔር ፍቅር እንደሚያስፈልግ የሚከራከሩ ሲሆን የምዕራቡ ዓለም ስልጣን፣ የዘር ኢፍትሐዊነት ተችተዋል። በበርሚንግሃም አላባማ ሰላማዊ ሰልፎች በመምራት ታሰረ። ከእስር ቤት ሆኖ ፍትህን መጠበቅ አማራጭ የሌለው ለመሆን ለምን እንደሆነ ለመግለጽ ጽነኛ ደብዳቤ ከበርሚንግሃም እስር ቤት ጽፏል። ከዚያም ኦገስት 28 1963 መጣ። ከ250 ሺህ በላይ ሰዎች በሊንከን መታሰቢያ በዋሽንግተን ለስራና ለጻነት ማርች ተሰበሰቡ። ማርቲን በብዙ ህዝብ ፊት ቆሞ አሁንም በታሪክ የሚያስተጋባ ቃላት ተናገረ። ህልም አለኝ ይህ ህዝብ አንድ ቀን ተነስቶ በእምነት መገለጫ እውነተኛ ትርጉም እንደሚኖረው ሰዎች ሁሉ እኩል መሆናቸው ነው። ይህ ንግግር በአሜሪካ ታሪክ ውስጥ በጣም ታዋቂ ከሆኑት መካከል አንዱ ሆነ። በ1965 ኪንግ ትኩረቱን ወደ ድምፅ መስጠት መብት አዞራል። በሴልማ አላባማ የመምረጥ መብት የሚጠይቁ ሰላማዊ ሰልፈኞች በፖሊስ አሰቃቂ ጥቃት ደረሰባቸው። አስደንጋጭ ምስሎች ህዝቡን አስቆጥተዋል። ብዙም ሳይቆይ ማርቲን ከሴልማ ወደ ሞንትጎመሪ በሺዎች የሚቆጠሩ ሰዎች መርቷል። በዚያው አመት ፕሬዚዳንት ሊንደን ቢ ጆንስ እንደ አውሮፓውያን አቆጣጠር በ1965 ለንቅናቄው ትልቅ ድል የሆነውን የምርጫ መብት ህግን ፈርሟል። ነገር ግን እንቅስቃሴው እያደገ ሲሄድ ተቃውሞውም እንዲሁ ጨምሯል። ኪንግ የማያቋርጥ የግድ እያዛቻ ገጥሞት ነበር። ቤቱ በቦምብ ተደበደበ እና ከ20 ጊዜ በላይ ታስሯል። በ1960ዎቹ መገባደጃ ላይ ማርቲን ተልእኮውን አስፋፍቷል። ደህንነትን በመቃወም የኢኮኖሚ የፍትህ እንዲሰፍን እና የቬትናም ጦርነት በመቃወም በውጭም ሆነ በሀገር ውስጥ ሰላምን ጠይቋል እነዚህም አቋሞች አወዛጋቢ ነበሩ እንዲሁም አንዳንዶች ተችተውታል ማርቲን ግን በየትኛውም ቦታ የሚፈጸመው ይፍታዊ በሁሉም ቦታ ላይ የፍትህ ስጋት መሆኑን በማመን በጽናት ጸንቷል አፕሪል 4 1968 ሜምፊስ ቴንስ ማርቲን ሉተር ኪንግ ጁኒየር በሎሬድ ሞንቴን በረንዳ ላይ ቆመ የስራ ማቆም አድማ የሚያደርጉ የንጽህና አጠባበቅ ሰራተኞች ለመደገፍ በቦታው ነበር። በ6:01 ፒኤም የተኩስ ድምፅ ጮኸ። ማርቲን ተመቶ ተገደለ። ገና 39 ዓመቱ ነበር። እርሱ ሞተ በመላው አሜሪካ ብጥብጥ አስነስቷል። ነገር ግን ትግሉ ለመቀጠል አዲስ ቃል ኪዳን ገባ። ኪን ከኮሌጆች እና ዩኒቨርሲቲዎች ጋር ቢያንስ 50 የክብር ዶክተሬት ተሰጥቷቸዋል። ኦክቶበር 14 1964 ኪንግ የዩኤስ ውስጥ የዘር ጭፍን ጥላቻ በመምራት የተሸለመው የኖቤል የሰላም ሽልማት ታናሽ አሸናፊ ሆነ። እንደ ዩሮፓያን አቆጣጠር በ1965 በአሜሪካ የአይሁድ ኮሚቴ ለሰብአዊ ነጻነት መሪዎች ልዩ እድገት የአሜሪካ የነጻነት ሜዳሊያ ተሸልሟል። እንደ ዩሮፓያን አቆጣጠር በ1957 የኤንኤስፒ የስፒንጋርን ሜዳሊያ ተሸልሟል ከሁለት ዓመት በኋላ ለኤንስፊልድ ዌልፍ የመጽሐፍ ሽልማት ለነጻነት